ጋር ፍቅረኛ እንደሆነ ስለ ከሰማ በኋላ ልዑል እሱንም ማጣራ ስላለበት እንግዲህ ትናንት ወደ አይታችኋል። በትንሹም ቢሆን ልዑልን በጠርሙስ ሊመተው ምናምን ያለው ልጅ አይታችኋል። ዛሬ እንግዲህ ካለበት እሱ ብቻ ሳይሆን እንግዲህ ወንድሙም የገዛ ወንድሙም እዚህ ወንጀል ውስጥ እንደሚሳተፍ ነው የተነገረው። በተለይ ቺ የቤት ሰራተኛ መስላ የገባችው ሴት እንሷ ናት። እነዚህ ሁሉ ለእነዚህ ሁሉ ጠንቅ የሆነችው እና ከራሱ አልፎ ሌላ ሰዎችም እንግዲህ እያሳተፈች ከወንጀሉ እንዲተባበሩ በሉ፣ በአቤል ላይ ዘመቻ የፈጠረችው እንግዲህ ዋነኛዋ እንግዲህ የቤት ሰራተኛ ናት ማለት ነው። ሞር ዘበኛው ምንም አያውቅም እያልኳቸው አይደለም። እሱም አለበት ወንድሙም አለበት። ከላቤል ያ ምንድን ነው አቤልን እስር ቤት ለማስገባት የማያደርጉት የማይፈነቅሉት ድንጋይ የለም። ግን ደግሞ እውነት ሁልጊዜም እውነት ናት፣ ተደብቃ አትቀርም። ያው እስከ መጨረሻው ድረስ እንግዲህ እሱን ለማየት እንግዲህ እነሱ ደግሞ ልኡል ደግሞ እንግዲህ እውነትን ለማጣራት የግዴታ እነሱ ካሉበት የአካባቢ ሰዎች እነሱን የሚያውቅ አንዳንድ ነገር እየጠየቀ መረጃዎችን እየሰባሰበ ነው ያለው። በተለይ በቤት ሰራተኛዋ ዙሪያ በጣም የማታምኑት ነገር ነው እየተወራባት ያለው። እኔ ዘጠኝ ወር ሙሉ እዛ ቤት ውስጥ ስትሰራ የነበረችው ልጅ እንግዲህ አንደኛ ነገር ይህን ሁሉ እንትን ለመጠንሰስ ይህን ሁሉ ሴራ ለመስራት ዘጠኝ ወር ሙሉ ፈጅቶባታል። ከሷም አልፎ እንግዲህ ዘበኛውም እንደዛው፣ ወንድሙም አለበት። ከጀርባ ያሉት ሰዎችስ ከአቤል ጋር ምን ያክል እንትን ቢኖራቸው ነው? ምን ያክል እቂም፣ ምን አይነት እኔ እንጃ። ምንም እኮን ያክል እንግዲህ አቤል የሚሰራውን ስራ እናውቀዋለን፣ በደንብኛ የምንከታተለው ሰዎች፣ ወንጀለኞችን ማጋለጥ ነው ስራው። ይሄን ያክል ወንጀል፣ ይሄን ያክል ክፋት የሚሰራ ሰው አይደለም። ትክክለኛ ወንጀለኛውን ይዞ ለህግ የሚያቀርብ ወንድማችን ነው። ግን ሰዎች ግን ዘጠኝ ወር እና ስምንት ወር ፈጅቶባቸዋል። ይህን ልብ ማን ነው አቤልን ወጥመድ ውስጥ ለማስገባት እና ምን ያክል እንጃ። ብቻ አሁን በተለይ በሰራተኛዋ ዙሪያ ስት ሲያወሩ እንግዲህ በእሷን የሚያውቁት ሰዎች ፎቶዋን ልዑል መለጠፍ አለበት። የእውነት መሸፈን ራሱ የለበትም እኔማ ላገኘው እኔ የሰራተኛዋን ፎቶ ላገኘው ነው ምላች የሆነ ጫፏን ብቻ ልያዝ እንዲች ብዬ አልሸፍነው ሙሉ በሙሉ ነው መንትን ምላት ይቺ ሌላም ቦታ ሜዳ እንደ ሰራተኛ እየመሰለች እየሄደች፣ ሌላ ሰውም ስለምትበክል አለም ማወቅ አለበት። ወንጀለኞች ፊታቸው መሸፈን የለባቸውም። እውነት እውነቱ ወጥቶ እሷ በሰራችው እንትን እየተሰቃየ ያለው ግን አቤል ነው። እሷ ግን እንደፈለገች እየፈነጠዘች ነው ያለችው። ቃሏን ሰጠች እሱም ዘበኛውም እዛ ቤት ውስጥ ምን እንደተደረገ ከአቤል ጋር ማን እንደ አምሽቶ መጥቶ እዛ ቤት ውስጥ ያችን ልጅ እንዴት እንደሞተች ብቻ ብዙ ብዙ ነገር እንግዲህ ቃላቸውን የሰጡት ሁለታቸው ናቸው። ምክንያቱም በቤት ውስጥ ያሉት እነሱ ናቸው እንግዲህ አቤል እንደተናገረው ከሆነ እዛ ቤት ውስጥ መጀመሪያ ሳይገባ በፊት ሁል ጊዜም ካሜራ አለ ቤት ውስጥ ብሏል። ካሜራውን አጥፍተውታል። በጣም ማለት ከነሱ ምንም አይነት አሻራ አልተገኘም፣ ከአቤል ውጭ ማለት ነው። አቤል ብቻ ነው አሻራ የተገኘበት። ሁለታቸው ምንም ነገር እንትን የለባቸውም፣ በጥንቃቄ ነው የሰሩት እና ለዛ ምን አሁን ላይ ቃላቸው ከሰጡ በኋላ እዛ ቤት ውስጥ ወጥተው እንትን ያሉት እንደውም ከባለፈው ልጁ ቀርቦ ነበር፣ ዘበኛው ከአቤል ጋይታችኋታል እውነቱን ለመናገር ቃል ገብቶለታል፣ እዛ ቤት ውስጥ ምን ሲደረግ እንደነበረ። ከዛ ደግሞ ምን አስፈራርተውት ይሆን ምን ይሆን አላቅም፣ ቃሉን ቀይሮ ሌላ ሌላ ነገር ሲል ነበር እና ልውልም እንግዲህ ምንም አሉ ምንም እነሱ ምንም ስላሉ እውነት እስከምትወጣ ድረስ ከገቡበት እየገባ በአካባቢያቸው ያለውን እያንዳንዱ የሚሰሩትን ስራ በነሱ በሱ ዙሪያ ያሉትን በዘበኛውም በሰራተኛውም ዙሪያ ያሉትን ሰዎች እያጣራ እንግዲህ እውነቱን እያመጣ ነው። ዛሬ ደግሞ እንግዲህ እያያችሁት እንግዲህ ሁለቱም ወንድማማቾች እንግዲህ ሰራተኛዋ ናት፣ እዛ ቤት እንዲሰሩ ስራ አግዛችኋለሁ፣ እንደዚህ እያለች እንግዲህ ይሄን ወንጀል እንዲሰሩ ወደዚህ እንትን የገፋፋቻቸው ማለት ነው። ከገጠር እንደመጣ ምናምን ነው እንግዲህ እየተናገረ ያለው እኔ ከየትም የምጣ የትም፣ ግን አቤልን ነፃ መውጣት አለበት። በተለይ እንደዚህ ገጠር ነው የመጣው ምናምን የሚሉ ሰዎች የእውነት በጣም ያጠቃሉ። ታቃላቸዋ ዝም ብለው አንገደፊ አንገራ አጥፊ ነው የሚባለው ዝም ያለ ሰው ሲነሳ በጣም ከባድ ነው እና የነዚህ ነገር በጣም እኔ እንጃ፣ እኔ ራሱ ምንም አላማሩኝም። ብቻ እግዚአብሔር እያንዳንድ ስራሽን ነው የሚሰጥሽ ፈጣሪ። እውነት አንዳንዴ ጊዜ በሰው ባልሰራው ሰው እንትን ባላለው የሰውን ቅጣት የሰውን ስቃይ የሚያይ ሰው መጨረሻችሁ ምን እንደሚሆን አላውቅም ቃል በቃል ቃል በቃል ይዋሻሉ። በዛ አይናቸው ቁጭ ብሎ ሰባት ወር እና ስምንት ወር ከነገራቸው ላይ ቀላል አይደለም። አንድ ሰው አንድ ቀን እንኳን አብረሽ ከዋልሽ ካደርሽ አብረሽ ከበላሽ በቂ ነው። አይደለም ሰባት ወር የአንድ ልጅ እድሜ ማለት እኮ ነው። ሴራ ለመስራት አቤልን ወጥመድ ለማስገባት ብቻ ሰባት ስምንት ወር እዛ ቤት ውስጥ ቁጭ ብለው እኔ አንደኛ ነገር፣ እነዚህ ሰዎች ከጀርባ ያሉት ሰዎች ከአቤል ጋር ምን አይነት ጸብ ይኖርባቸው ነው ይህን ያክል ቀናት የፈጀባቸው? ሁለተኛ ነገር ደግሞ እነዚህ እንዴት ብለው ተስማሙ? በሰው ሕይወት ላይ አብዛኞቻችሁ ኮሜንት ስር ደግሞ ልጅቷም አልሞተች ይሆናል የውሸት እንትን ይሆናል ያስቀመጡት እያላችሁ ነበር። ኖ ሞታለች። እንዴት ነው አልሞተች የምትሉት? አሻራ ታዲያ የት መጥቶ ነው አቤል እጅ ላይ ብርጭቆ ላይ የልጅቷ እንትን ላይ አሻራ የተገኘበት ቀልድ ነው እንደ ያዛችሁት አንዳንድ ሰዎች ግን እውነት በዚህ እሱ ጭንቀት ውስጥ ነው እናንተ ደግሞ ሁላችሁም አይደላችሁም አንዳንዶች በጣም እኔ እንጃ ውሸት ነው ድራማ ነው ምናምን ምናምን እያሉ በጣም ብዙ ኮመንቶች እያየሁ ነው የምን ድራማ ነው የሰው ህይወት ጠፍቶ ድራማ ልዑል ደግሞ ታውቃላችሁ እንደዚህ አይነት ድራማ ምናምን የሚባል ፕራንክ የሚባል ነገር አይሰራም። ስለዚህ የማይባል ነገር አትጻፉ። እነሱ ጋር የምያየው ነው እንደዚህ አይነት ኮሜንቶች የምትጽፉ ሰዎች፣ እዚህ ጋር የሰው ህይወት ነው የጠፋ ሀቁ እስከምትወጣ ድረስ አቤል ነጻ እስከሚወጣ ድረስ ልዑል እንግዲህ በጣም እየደከመ እየለፋ ነው ያለው። ስለዚህ ጭራሽ ከድካሙ ላይ ድካማ እንጨምርበት። እኛ የሚጠበቀው ከኛ ቪዲዮ ላይክ ማድረግ ብቻ ነው። ከዛ ውጭ ምንም አግዞ አልተባልንም። ላይክ፣ ሼር፣ ሰብስክራይብ አድርጉን የተባል ነው፣ የተባልነውን ማድረግ ነው። እነሱ ደግሞ እውነትን አውጥተው ማጋለጥ ያለበት እንግዲህ የማን ስራ ነው? የልዑል ስራ ነው። እኛ መመልከትና ላይክ ማድረግ ብቻ ነው። የማይባል ቃላት አንጻፍ። አንዳንዶች፣ ሁላችሁንም ሳይሆን፣ አንዳንዶች ስላየው ነው ከአቤ ልጋም የሚጻፉትም ልውልጋም የሚጻፍ ኮሜንቶች እንደዚህ አይነት በተደጋጋሚ ስላየው ነው። ከባድ ነው በጣም ልጁ ራሱ ዛሬ የተያዘው ልጅ በቃ ጢባሩ ጢባር አይደለም፣ ለማውራት እኮን ፍቃደኛ አይደለም። ልውል ጋር ግብ ግብ ግብ ግብ እየገጠመ ትናንት እለት በጠርሙስ ብሎት ነበር፣ ልውልን እግዚአብሔር ነው ያወጣው። ዛሬ ደግሞ እልም ያለ ጫካ። እኔ እኮ አንዳንድ ጊዜ ልዑል እኮ በጣም ነው የሚገርመኝ። ጎበዝ ጫካ ውስጥ እንደዚህ አይነት እንትን ውስጥ ወጥመድ ውስጥ ነው የሚያስገባቸው። የፈለገው ሰዎችን እንትን ቢሉ ወጥመድ አዘጋጅተው ምናምን ሊሆን ይችላል። ስለዚህ ጫካ ውስጥ ባይሄዱ አሪፍ ነው። እነሱን መያዝ እኮ ይችላሉ፣ ተከታትለው የሚገቡበት የሚወጡበትን አይተው መያዝ ይችላል። ይህን ያክል ለጫካ በጫካ እነሱ ስራቸው ስለሆነ በየጫካው መሄድ እንትናቸው ነው። ግን ልዑል ደግሞ ያው ብዙ ሰው የሚፈልገው ወንድማችን ነው። ገና እሱ ለልዑል ለማን ነው ለአቤል መፍትሄ አመጣለሁ ሲል እሱ ደግሞ ትልቅ ችግር ውስጥ እንዳይከቱት እሱን ነው የምፈራለን። አዎ አንዳንዴ፣ ግን እውነት በጣም ነው የሚያናድደው። እኔ በጣም ነው እየተናደድኩ ያለሁት በዚህ ጉዳይ ላይ፣ በተለይ በሰራተኛዋ እና በዘበኛው ጉዳይ ላይ በጣም በጣም በጣም አሳር የበላቸው። ምን አይነት ጨካኝ እና አረመኔ እንደሆኑ አላቅም። እነሱ የሚቀጡበት ተያዙ የተባለበትን ቀን የእውነት ሲጀመር ዘበኛው አለ ሰራተኛዋት ከባለፈው ድምፅ ልውል ጋር ተገኝታለች የሚል ድምፅ ሰማሁ። ከዛ እዛ ቪዲዮ ቆርጭ አምጥቼ ለእናንተም አስተላለፍኩላችሁ። ዛሬ ደግሞ የት እንዳለች አይታወቅም ይላሉ። እኔ ራሱ ግራ እየገባኝ ነው እኮ የሆነ መልሳ ጠፍታ ነው ወይስ እንዴት ነው? ጎበዝ ነገ አንደኛ ነገር እነሱ ማንም እየተከታተላቸው አይደለም። ዘበኛውም ሰራተኛዋ ቃላቸው ከሰጡ በኋላ እንደፈለጉ እየተንቀሳቀሱ ነው። ስለዚህ እነሱ ቁጥጥር ወይም እንትን አልተደረገላቸውም። ምንም ነገር ስላልተገኘባቸው እነሱን መያዝ አይቻልም። በቃ የሆነ ፍንጭ የሆነ እንትን ሲገኝብሽ እኮ ነው የምትታሰሪው። ዝም ብለሽ ከመሬት ተነስተሽ አትታሰሪ። ስለዚህ ለዛም ይሆናል የለቀቋቸው እንጂ ተገንታ እንደነበረ ባለፈው ልውል ተናግሯል። ስለዚህ ውሸት አይደለም። ያው ምንም በእጇ ማሻራ ወይም በጥንቃቄ ስለሚሰሩ እንግዲህ በሁለታቸው መሀል ምንም ነገር ስላልተገኘ ነው እንግዲህ በሰላም እየተንቀሳቀሱ ያሉት። ብቻ እውነቱ መውጣቱ አይቀርም እና በጣም ነው የሚገርመው። እውነት እውነትን እንድናገር ከፈለግ ቤተሰቦችን፣ እንትኖችን ይህን ነገር ለአንተ ከነገርኩ ቤተሰቦችን ይጎዷቸዋል። እንደዚህ እያለ እንግዲህ ዛሬ የመጣው ተንከሴስ ደግሞ ሆን ብሎ የገባበትን ወጥመድ አቤል እየተሰቃየ ባለበት እንትን እሱ ግን ብርናንትን ወዶ ገብቶ አሁን ደግሞ ለቤተሰቦቹ አዛኝ ሆነ። አያችሁ? እንደዚህ ነው ወንጀል የሚሰሩ ሰዎች መጀመሪያ ሲገቡ ምንም አይመስላቸውም። ገንዘቡን ብቻ ዩና። ልክ ሲያዙ ደግሞ ሲደረስባቸው፣ አባቴ እናቴ፣ ወንድሜ ይላል እዚህ ጋር ከጀርባ እየተጎዳ ያለው ሰውማ ምንም እንደ ሰው እንኳን አይቆጠርም። እንዴት አይነት ጊዜ የደረስንን! አቤት ሰው በጣም ክፉ ነው። የእውነት በጣም ክፉ ነው። ሰው በየጊዜው የምመጡት ሰዎች በቃ ለራሳቸው ብቻ ጥቅመኛ ብቻ ነው የሚመጡት። ስለ ራሱ ያወራል። እየተጎዳ ያለው ሰው ሰው አይደለም ወይ? ጉድ። እንግዲህ አቤል ማን ነው ልኡል ደግሞ ታውቃላችሁ? አንድ ነገር ከጀመረ እስከ መጨረሻው ድረስ እነዚህ ሰዎች ከገቡበት እየገባ እውነትን እያወጣ ፊት ለፊት እያፋጠጣችሁ ነው ያሉት። እንግዲህ መግቢያ መውጫ ሲያጣ እንግዲህ በየጫካው በየንትኑም እየተዟዟሩ ልዑላችን ደግሞ ስራቸው እነሱን መከታተል ስለሆነ እንግዲህ ከገባበት ገብቶ ዛሬም ከትናንት እንዳያችሁት ዛሬም እንግዲህ ከገባበት ገብቶ እውነትን እንዲናገር የሚያውቀውን ነገር አቤል ነጻ እንዲወጣ እንግዲህ የተቻለውን ሁሉ እያደረገ ነው። ያው ልዑልም በጣም እየደከመ ነው። ከነገራችን ላይ እንደምታዩት ነው በየቀኑ በፊት ጠፋ ብለው ነበረ ብዙ መረጃዎችን ሰብሰብ አድርገው፣ አሁን ላይ ደግሞ እያንዳንዱን ሰከንድ እንግዲህ የሚገቡበት እየገቡ እውነትን እያፋጠጡ ነው ያሉት። ብቻ እስኪ መጨረሻው ምን እንደሚሆን አብረን እናያለን። አቤል ያለበት ሁኔታ ደግሞ ምን ይመስላል? ከባድ ነው። የእውነት ስሜቱ ትንሽ እሱ እየጎዳው ነው ያለው። መረጃዎች ከቀን ቀን ቀን ቀን እንትን እያሉለት ነው። ለአቤል ጠቃሚ መረጃዎች እየመጡ ነው ያሉት። በተለይ በነዚህ ሁለቱ ሰይጣኖች ጉዳይ የቤት ሰራተኛዋ እና ዘበኛው በነሱ ጉዳይ በጣም ብዙ ነገሮች፣ አዳዲስ ነገሮች አሉ። ዋናዎቹ እነሱ ስለሆኑ እና በቅርቡ ደግሞ አቤል ነፃ ይወጣል ብለን ተስፋ እናደርጋለን። ያው ሰው ልጅ እንግዲህ ተስፋ ማድረግ ነው፣ ሌላ ምንም ማድረግ አንችልም። እሁንም በማያውቀው እንደዚህ ይሄ ሁሉ ቀናት ራሱ ለአንድ ቀን ይከብዳል፣ አይደለም ይሄ ሁሉ ቀናት ከባድ ነው። ብቻ ይሁን የተሻለ ነገር ይመጣል ብለን ተስፋ እናደርጋለን። ነገ የተሻለ ነገር ይመጣል። ዛሬ እንደዚህ በያዝንም ቢከፋ ቢከፋው፣ እውነት ስትወጣለት ደግሞ እንደውም ለሱ ምርጥ ማቃ ሰዎችን በተለይ አጠገቡ ያሉ ሰዎችን ሰዎች መርጦ አብሮ መኖር ይጀምራል። ሁሉንም ሰው አምነሽ አብረሽ እየበላሽ እየጠጣሽ እንደዚህ አይነት ነገር የሚሰሩብሽ ከሆነ ከማን ጋ እንደሆን አብረሽ እንደምትኖሪ ራሱ ከባድ ነው። በተለይ አብራችሁት የምትኖሩ ሰው ጥላታችሁ ከሆነ በስማም ከባድ ነው። በሩቅ የሆነ ጥላት ይሻላል። እንደምንም የበሩቁ ያለውን እንደምንም እንትን ትሉት አላችሁ፣ ግን አጠገባችሁ ያለው ሰው ግን በፍፁም ማንነቱን እንትኑ ሳታቁ ውስጥ ለውስጥ እየጎዳችሁ እናንተን ሊጥላችሁ ይችላል። ስለዚህ ጥላታችን በሩቅ ያድርገው ማለት ነው። የእውነት አንዳንድ ጊዜ ዝም ብላችሁ የምታያቸው ሰዎች አብረውሽ እየበሉ እየጠጡ እንደዚህ የሚጎዱሽ ከሆነ ከባድ ነው። እኔ ከማን ጋር አብራችሁ እንደምትኖሩ ከባድ ነው። ሰው አሉ፣ መልካም መልካም ሰዎች እጅግ በጣም መልካም መልካም መልካም ሰዎች ሲበዛ መልካም አሉ። ያው አንድ ሰው ሲያጠፋ የኛ ሀገር ደግሞ ኢትዮጵያዊ ሁሉንም ነው በጅምላ ነው እንትን የምንለው እንጂ መልካም ሰዎች አሉ፣ ጥሩም አለ፣ መጥፎም አለ። ስለዚህ እግዚአብሔር ከጥሩ ሰው እንትን ይበለን እያልኩኝ እንግዲህ አቤላችን ነፃ የሚወጣበትን ቀን በቅርብ ያደርገው እያልኩኝ እኔ ይሄ ሁልጊዜ ምኞቴ ነው። የእውነት ነፃ የሚሆንበት ከሚወደው ስራ መጥቶ ከነ ልዑል ጋር ከዛ ሁሉ ጭንቀት ተገላግሎ፣ ልዑልም እንግዲህ ከዚህ ሁሉ ጭንቀት ወጥቶ በቃ በነፃነት እንትን የሚሉበትን ቀን ነው የምንፈልገው። ብቻ ለሁሉም እግዚአብሔር ጊዜ ያለውና በጊዜው ሁሉም ነው። እንግዲህ በጸሎታችሁ አቤላችንን አስቡት። ሁልጊዜም እንግዲህ ያው እናንተ ናችሁ የምታበረታቱት። ቪዲዮ ስትገቡ እንግዲህ ሁላችሁም ላይክ፣ ሼር ማድረጋችሁ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ በቅርቡ አቤል ነፃ ይወጣል ብለን ተስፋ እናደርጋለን። እንግዲህ ለማንኛውም ጋይዝ የዛሬውን ቪዲዮ ይመስላል። ከተመቻችሁ እንዳልኳችሁ ላይክ በማድረግ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ሀገራችን ኢትዮጵያን ሰላም እና ፍቅር እየተመኘሁ እንግዲህ ይህንን ይመስላል። እንግዲህ ሰላማችሁ ይብዛልኝ። ሰናይ ምሽት ይሁንላችሁ። ባይባይ